ቤኪ የአራት ኪሎ ኢንተርቴንመንት ባለቤት እና እንደዚሁም የወቸው ጉድ ፖድካስት ተባባሪና ባለቤት ማለት ነው። በቤተ ክርስቲያን ስርዓት ነው ደስ በሚል ሁኔታ ጋብቻቸውን ያደረጉት። ከዚህ ቀደም እንግዲህ ከወራት ወይንም ከአንድ ዓመት በፊት አካባቢ ይመስለኛል የታገቢኛለች ጥያቄ አቅርቦላት በዛውም ቀለበታቸውን አድርገው ነበረ። በጣም ደስ የሚልም ዝግጅት ነበረ በወቅቱ በርካታ ጓደኞቻቸው የተገኙበት፣ ብዙ ቲክታከሮችና ታዋቂ ሰዎችም የተካተቱበት ደስ የሚል ስርዓት ነበር ከዚህ በፊት የተደረገው። እነሆ አሁን ደግሞ ተረጋግተው ቀስ ብለው ጋብቻቸውን በቤተ ክርስቲያን ስርዓት አድርገዋል ማለት ነው። እንግዲህ ከዚህ በፊት ባለቤቱን እናውቃታለን። ምናልባት ካስታወሳችኋት እነ ነባ አራት ኪሎ እና እንደዚሁም አራት ኪሎ ኢንተርቴንመንት ጭምር አብረው በሚሰሩበት ጊዜ አብራ ቪዲዮን የምትሰራ ልጅ ነች። ስለዚህ ትውውቃቸው ረዘም ያለ ነው ማለት ነው። በሰርጋቸውም ቀን እንግዲህ እነዚሁ ቀደም ሲል የነበሩት ጓደኞቻቸው ጭምር ተገኝተው እነ ነባ አራት ኪሎን ጨምሮ ማለት ነው አድምቀውላቸዋል። እንግዲህ ጋብቻ ማለት አንድ መንፈሳዊ ሰው ወይም የእግዚአብሔር ቤተ መቅደስ የሆነ ሰው ሌላ የመንፈስ ቅዱስ ማደሪያ የሆነ ወይንም የሆነች ሰው ጋር መዋሃድ መጋባት ማለት ነው። ባልና ሚስት አንድ እንጂ ሁለት አይደሉምና አንድ ለመሆን በስርዓተ ጋብቻ ብቻ ሚስጥር በመንፈስ ቅዱስ ጥበብ፣ በእግዚአብሔር ፊት፣ በቅዱስ ስጋና በክቡር ደሞ አማካኝነት አንድ ይሆናሉ ይላል። ስለዚህ ሁለቱም ፍጹም ሰማያዊ ፍቅር በሆነው ልብ ተመሳሳይ እምነት ያላቸው የሆኑ ሰዎች የሚያደርጉት ደስ የሚል ስርዓት ነው ማለት ነው። እንግዲህ ጋብቻ እርስ በርስ መተሳሰር ነው። ሁለት አካል ሆነው ሳለ አንድ አካል የሚሆኑበት ነው። የሁለቱም ልብ በአንድ ልብ መታሰር፣ በአንድ ልብ መጽናት ነው። የሁለቱን ሀሳብ ወደ አንድ ማምጣት ነው። ከሁለቱም ጉድለቶች የሚሞሉበት ነው። ለምሳሌ ከአንደኛው የሌለው ከአንዱ አለ፣ ከአንዱ ያለው ከሌላኛው የለም። ነገር ግን ሁለቱም በጋብቻ ብቻ ሲጣመሩ ሁሉም ሙሉ ይሆናል። ስለዚህ ሙሉነት ነው ማለት ነው። መልካም ሚስትን ያገኘ በረከትን አገኘ እንደተባለው እግዚአብሔርን የምትፈራ ሴት ዋጋዋ ከከበረ እንቁም እንደምትበልጥ መጽሐፍ ቅዱስ ይናገራልና። ስለዚህ ሚስት እግዚአብሔር የሰጠህ በረከትህ ነች ማለት ነው። ልጆች የእግዚአብሔር ስጦታዎች እንደሆኑ መጽሐፍ ቅዱስ ይነግረናል። እግዚአብሔር የባረካቸውን ልጆች ለማግኘትም በጋብቻ መጽናት ዋናው መሰረታዊ ጉዳይ ነው። እነዚህ ከእግዚአብሔር ተሰጥቶ የምታገኛቸው ልጆች ደግሞ የአንተ የዘር ፍሬዎች ናቸው። ስለዚህ ጋብቻህን እንደ ቀላል ነገር አድርገህ ለመበተን አትቸኩል። ከዝሙትም የምትርቅበት መንገድ ጋብቻ ነው። የከበረ ትዳርህን አታፍርስ። የከበረች ሚስትህን አክብራት። ስለዚህ ጋብቻ እንደ ቀላል ነገር የሚታይ አይደለም። በተለይ አሁን አሁን እንግዲህ ብዙ ሰዎች ስለ ጋብቻ በቂ የሆነ መረጃ እንዲኖራቸው ግድ ነው ማለት ነው። ብዙ ጊዜ መፋታት ልጆችን ያለ ወላጅ ማሳደግ ጉዳዩ በሰፊው የታየ ነውና ለዚህ ደግሞ ስለ ጋብቻ በቂ የሆነ እውቀት አለመኖር፣ ገንዘብ ገንዘብ ገንዘብ ብቻ የሚለው ነገር ላይ ትኩረት በማድረግ ይመስለኛል። የጋብቻ መሰረቱ እግዚአብሔር እንደሆነ ካወቅን ጋብቻን የመሰረተው እግዚአብሔር ፈጣሪ እንደሆነ በራሱ ከተረዳን የሚገጥመን ነገር መልካም ሊሆን ይችላል ማለት ነው። እንግዲህ ወንድማችን በረከትና እህታችን እንኳን ለዚህ ቀን አበቃችሁ ማለት ፈልጋለሁ። በድጋሜ ወልዳችሁ ሳሙ ልጆቻችሁን ለመዳር ያብቃችሁ ለማለት ነው። መልካም ቆይታ።